እንግሊዘኛና ፈረንሳይኛ ቋንቋዎችን አቀላጥፎ የሚናገሩ ቀለም የዘለቃቸው ነገር ግን ባህላዊውን ስነ ምግባር ያለቀቁ ቁጥብ ህዝቦች ናቸው። ሀገራቸው ታስቀናለች። ንጹህ ከተሞች፣ በፍጥነት የሚያድግ ኢኮኖሚ፣ ሙስናን የሚጸየፍ መንግስት፣ ቢዝነስ ለመስራት የምትመች ሰላም የሰፈነባት ሴቶችን ወደ ሥልጣን በማምጣት በምድራችን ላይ ማንም የማይስተካከላት አገር ናት። ሥራ ስትሰጥ እንኳን ብሔር፣ ዜግነት አትጠይቅምና ሆስፒታሎቿ በኢትዮጵያውያን ሐኪሞች ተሞልተዋል። ሩዋንዳ ሰፈር ሲበጠበጥ ሩዋንዳ ሆነ እያልን ያደግ ነው። መጋደላቸውን እንጂ መታረቃቸውም አንነገረን። ሲጋደሉ ሆቴል ሩዋንዳ የሚል ፊልም የሰሩልን የሆሊውድ ጠበብት መታረቃቸውን ባይነግሩንም ሩዋንዳ ግን ዓለማችን ላይ ሰላም የሰፈነባት የሕግ የበላይነት የሚከበርባት አገር ከሆነች ዓመታት ተቆጠሩ። ተወልደው ባደጉበት ሰፈር ከ12 ሰዓት በኋላ ወደ ቤት መግባት ለሚፈሩ አፍሪካውያን የሩዋንዳ ሰላም ተረት ነው የሚመስለው። ሌባ ይሰርቀኛል፣ ማጅራት መቺ ይደፋኛል፣ ኪስ አውላቂ ያገኘኛል ብለው በፍጹም የማይሰጉባት ደህንነቷ የተጠበቀች አገር ሆናለች ሩዋንዳ። የጉምቱ ኢትዮጵያውያን ዶክተሮች መዳረሻም ናት። ቢቢሲ በሚያዝያ ወር ባወጣው ሪፖርት መሠረት በሙያቸው ተቀጥሮ የሚሰሩትን ትተን በርካታ ኢትዮጵያውያን ሐኪሞች በሩዋንዳ በኃላፊነት ደረጃ በማገልገል ላይ ይገኛሉ። የሩዋንዳ የመድኃኒት አቅርቦት ድርጅት ዋና ስራ አስፈጻሚ ዶክተር ሎኮ አብርሃም፣ በክሊንተን ሄልዝ አክሰስ ኢኒሽቲቭ የሄልዝ ሲስተምስ ዳይሬክተር ዶክተር የቆየ ሰው በለጠ፣ የኪንግ ፋይሰል ሆስፒታል ስራ አስኪያጅ ዶክተር ዘሪውን አበበ፣ የሱዛን ባምሰን ባፌት ፋውንዴሽን የግሎባል ፕሮግራምስ ዳይሬክተር ዶክተር ሰናይት አሰፋ፣ የኪንግ ፋይሰል ሆስፒታል የጋይናኮሎጂ ክፍል ኃላፊ ዶክተር አና በራ፣ ሁሉም ኢትዮጵያውያን ናቸው። ሩዋንዳ በጤናው ዘርፍ በግንባር ቀደምነት ከሚጠቀሱ የአፍሪካ ሀገራት አንዷ ናት። በ1994 የአንድ ሩዋንዳዊ አማካይ የዕድሜ ጣሪያ 30 ዓመት ነበር። ዛሬ ላይ የአንድ ሩዋንዳዊ አማካይ የዕድሜ ጣሪያ 68 ዓመት ደርሷል። በጤናው ዘርፍ ምን ያህል እንደተሠራ አንዱ ማሳያ ነው። 90 ከመቶ ሩዋንዳውያን በዓመት 2 ዶላር ብቻ እየከፈሉ የጤና መድን ሽፋን ተጠቃሚ ናቸው። በኢኮኖሚው ዘርፍ ሩዋንዳ የአፍሪካዋ ሲንጋፖር ነው የምትባለው ያለ ምክንያት አይደለም። አገሪቱ ባለፉት አስርተ ዓመታት ያልተቋረጠ ከፍተኛ እድገት ያስመዘገበች የተረጋጋ ኢኮኖሚ ያላት አገር ናት። ሩዋንዳ ተገማች የመንግሥት ሥርዓት ነው ያላት። ፈቃድ ሲያወጡ፣ መሬት ሲቀበሉ፣ ምርት ሲጀምሩ የሚያግዝዎት እንጂ ገንዘብ ለመቀበል አሰፍስፎ የሚጠብቅ ሙሰኛ ባለሥልጣን የላትም። በሩዋንዳ ፋብሪካ ቢያቋቁሙ ወጣቶቿ በድርጅቱ ተቀጥሮ መሥራትን እንጂ ፋብሪካዎችን ስለማቃጠል አያስቡም። በዚህ ምክንያት ሩዋንዳ ቢዝነስ ለመስራት ምቹ ከሆኑ የአፍሪካ ሳይሆን የዓለም አገራት አንዷ ናት። ለእድገቷ በቴክኖሎጂ ላይ አተኩሯ አቅሟ በፈቀደ መጠን መሰረተ ልማቶችን ታሟላለች። ሩዋንዳ የገበሬዎች አገርም ናት። ሰባ ከመቶ ዜጎቿ በግብርናና ከግብርና ጋር ተያያዥ በሆኑ ሥራዎች ነው የሚተዳደሩት። ቡናና ሻይ ከግብርና ምርቶች ቅድሚያውን ይይዛሉ። የሩዋንዳ ቡና በዓለም ተፈላጊ ከሆኑ ከፍተኛ ጥራት ካላቸው ቡናዎች አንዱ ነው። በዓመት 1.4 ሚሊዮን ቱሪስቶች ይጎበኟታል። ቱሪዝሟን ለማስተዋወቅ የምትሄድበት ርቀት ዓለም ላይ ዝነኛ አድርጓታል። ከእንግሊዙ አርሴናል፣ ከፈረንሳዩ ፓሪስ ሴን ጀርሜን፣ ከጀርመኑ ባየርን የእግር ኳስ ክለቦች ጋር በትብብር ስለምሰራ በማሊያዎቻቸውና በልምምድ ትጥቆቻቸው ላይ የዓለም ዜጎች ሩዋንዳን እንዲጎበኙ ይቀሰቅሱላታል። ዝነኛ ተጫዋቾችን ወደ ሩዋንዳ እየጋበዘችም ቱሪዝምን ታበረታታለች። ኪጋሊ በዓመት ከ200 በላይ ዓለም አቀፍ ኮንፈረንሶችን የምታስተናግድ የአፍሪካ የኮንፈረንስ ቱሪዝም ማዕከል ናት። ሩዋንዳ ሰላማዊ አገር መሆኗ ያሏት መሠረተ ልማቶችና መንግሥት ለዘርፉ የሰጠው ትኩረት ለኮንፈረንስ ቱሪዝም ተመራጭ አድርገዋታል። በ2016 የተመረቀው የኪጋሊ ኮንቬንሽን ማዕከልም ሌላው ምክንያት ነው። በአንድ ጊዜ አምስት ሺ እንግዶችን የሚያስተናግዱ የትርጉም፣ የኦዲዮ ቪዥዋል፣ ፈጣን ኢንተርኔትና ሌሎች ዘመናዊ ቴክኖሎጂዎች የተገጠመላቸው አዳራሾችን በውስጡ አቅፎ ይዟል። ማዕከሉ 12000 ስኩዌር ሜትር የኤግዚቢሽን ማዕከል፣ ኮንሰርቶችንና ስብሰባዎችን የሚያካሄድ የኮንቬንሽን ማዕከል፣ የቅርጫት ኳስ ሜዳ፣ ሬስቶራንት፣ ባርና ካፌዎችን አቅፎ ይዟል። ዝነኛው የራዲሰንብሉ ሆቴልም የማዕከሉ አንድ አካል ነው። ይህ መሆኑ ደግሞ የማዕከሉንና የሆቴሉን አገልግሎቶች በማሳለጥ ለቱሪስቶች ቀልጣፋ አገልግሎት ለመስጠት አስችሏል። በአብዛኞቹ የአፍሪካ ሀገራት የአገር ውስጥ ድርጅት ቀጥረው ካላሰሩ በቀር ኮንፈረንስ ሲያካሂዱ እገዛ የሚሰጥ መንግሥታዊ ቢሮ አያገኙም። ሩዋንዳ ግን ታላላቅ ኮንፈረንሶች ሲካሄዱ እገዛ የሚያደርግ የሩዋንዳ ኮንቬንሽን ቢሮ የተሰኘ መንግሥታዊ ድርጅት አላት። በሀገሪቱ የሚገኙ ታላላቅ አገልግሎት ሰጪ ተቋማትና ሆቴሎችም ተጨማሪ እሴቶቿ ናቸው። የአንድ ነጥብ 5 ሚሊዮን ዜጎች መኖሪያ የሆነችው ዋና ከተማዋ ኪጋሊ ሕዝብ በሚበዛባቸው ቦታዎች፣ በሕዝብ ትራንስፖርት፣ በፓርኮች፣ ከመኪና ነፃ በሆኑ መንገዶችና በኤርፖርት ዋይፋይ ነፃ ነው። የሩዋንዳ መዲና ኪጋሊ ትባላለች። የአፍሪካ ቁጥር አንድ ንጹሕ ከተማ ናት። ንጽሕና የኪጋሊ ብቻ ሳይሆን የመላዋ ሩዋንዳ ነው። በየወሩ መጨረሻ ቅዳሜ ከጠዋቱ 2 ሰዓት እስከ 5 ሰዓት ዕድሜያቸው ከ18 እስከ 65 የሆኑ ሁሉም የአገሪቱ ዜጎች ሀገራቸውን ያጸዳሉ። ኡሙጋንዳ ይባላል። ወደ እኛ ስንመልሰው ደቦ ልንለው እንችላለን። ለጋራ ዓላማ አንድ ላይ መቆም። ኡሙጋንዳ ግዴታ አይደለም። የሚገርመው ግን ፕሬዝደንቱን ጨምሮ ታዋቂ ሰዎችና በሩዋንዳ የሚኖሩ የውጭ ዜጎች ወር ጠብቀው በፍቅር የሚሳተፉበት እውነት ነው። የኡሙጋንዳ ዓላማ መንገድ ከመጥረግ ከፍ ይላል። በጦርነቱ ምክንያት የተቀያየሙ ዜጎች በአንድነት የሚሰባሰቡበት መድረክ ነው። ዛፎችን መትከል፣ ትምህርት ቤቶችን፣ ክሊኒኮችንና የተጎዱ መሠረተ ልማቶችን መጠገንንም ይጨምራል። ኡሙጋንዳ በእርስ በርስ ጦርነቱ ምክንያት ቢቋረጥም በ1974 ነበር የተጀመረው። ያለፉ መንግሥታት የሠሯቸው ነገሮች ሁሉ መጥፎ ናቸው ብሎ የማያምኑት ሩዋንዳውያን ከጦርነቱ በኋላ ካስቀጠሏቸው መልካም ባህሎች አንዱ ነው። የሩዋንዳ የዘር ፍጅት ዘንድሮ 30ኛ ዓመቱ ተከብሯል። ሰላሳ ዓመት ያንድ ወጣት እድሜ ብቻ ቢሆንም ሩዋንዳውያን ከዛ አስከፊ ሕይወት ወጥተው ዛሬ የደረሱበት የእድገት ደረጃ ጥቁር ሕዝቦች ባይሆኑ ኖሮ ብዙ በተወራለት ነበር። ካጋሜ ከስደት ተመልሰው ባንኩንም ታንኩንም ሲይዙ ጠላቶቻቸው ላይ አልፎከሩም፣ ተረኝነትም አልተሰማቸውም፣ በቀልንም አላሰቡም። በተቃራኒው ማንም በአፍሪካ ይሆናል ብሎ ያልጠበቀውን አደረጉ። ይቅርታ ይህንን የትኛውም ያለም ሚዲያ ሲያወራው ካጋሜንም ይቅር ባዩ ፕሬዝደንት ሲላቸው ተሰምቶ አይታወቅም። እነሱ አፍሪካ ላይ በይቅር ባይነታቸው እንዲታወቁ የሚፈልጉት እነ ማንዴላን እንጂ ፖል ካጋሜን አይደለም። ምክንያቱም ማንዴላ ይቅር ያሉት ነጮችን ሲሆን፣ ካጋሜ ግን ጥቁሮችን ነው። የዓለም የሰላም ኖቬል የሚሰጠው ለነጮች ነፍስ ዋጋ ለሚሰጡ መሪዎች ነውና ማንዴላ ዋንጫ ሲበረከትላቸው፣ ካጋሜ ግን ዛሬም በምዕራባውያን ሚዲያዎች አምባገነኑ ፕሬዝደንት ነው የሚባሉት እንግሊዘኛና ፈረንሳይ